የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ የሆነ ጊዜ ላይ ከፓርላማ እንዲህ የሚል ጥያቄ ይቀርብላቸዋል። ክቡር ጠቅላይ ሚኒስትር፣ በመጽሐፍ ቅዱስ ላይ እኮ በባቢሎን ዘመን ላይ ህዝቡ እግዚአብሔር ሲያስቸግር ቋንቋቸውን ደባልቆባቸው እንዳይግባቡ አድርጓቸው ነበረ። ስለዚህ በሀገራችን ኢትዮጵያም ለምን ይህንን ሁሉ ቋንቋ ከምንጠቀም በተደበላለቀ ቋንቋ እርስ በርስ እንደዚህ ከምንባላ ለምን በአንድ ቋንቋ ብቻ አንጠቀምም፣ ብሎ ጥያቄ ያነሳል። አቶ መለስ ዜናዊም እንዲህ ብሎ ምላሽ ይሰጣል፣ የሐዋርያት ሥራ ላይ እኮ መንፈስ ቅዱስ በሐዋርያቱ ላይ ወርዶ በበርካታ ቋንቋ ወንጌልን እንዲሰብኩ አድርጎ ነበር። ስለዚህ ይህንንም ማየት ያስፈልጋል ይላቸዋል። ይህንን ነገር ያነሳሁት አንድ ጥቅስ ይዛችሁ አንድ ምዕራፍ ይዛችሁ መጽሐፍ ቅዱስን የተረዳችሁ ያወቃችሁ ሁሉ ነገር የበራላችሁ ለሚመስላችሁ ነው። አንድ ሰው መጽሐፍ ቅዱስን አወቀ፣ ተረዳ፣ አስተዋለ የሚባለው ከኦሪት ዘፍጥረት እስከ ዮሐንስ ራእይ አንብቦ ተረድቶ ምን ለማለት ፈልጎ ነው የሚለውንም በደንብ ገብቶት ካልሆነ በስተቀር አንድ ጥቅስ ይዘ ከሆነ አንድ ምዕራፍ ይዘ ከሆነ የገደል ማሚቶ ታቋለ የገደል ማሚቶ ላይ ይነካል።